ፈታሹን ፈትሸው አንቺዬ ለወንዝ ዳር ጎጆሽ ውባረግ ሊመዘዝ ከለማኝ ቤት ኑሮች ማጣትሽ ሊሰረዝ ውቢቷ ሙሽራ ባለማይረጊቱ ምን ሰርግሽ ቢያምርበት ከተጋባዥሽች ደጋሽ ዳለበት የኔ ቢጤ አባትሽ ለምን ያሳደገሽ የአባት ወግ ቢደርሰው ግሩ እንዳስጣላልሽ ጎጆሽን ሊያፈርሰው ይኸው ተጋባዥሽ ሀገር እስኪጠበው ጎንበስ ቀና ብሎ በወግ ያዳዳረው ባጫፈረው ማግስት ደጋሹን አባትሽ በሸንጎ ገተረው እንደው ምን ይዋጠው የሙት ሚስቱን ምትክ ወግሽን የናፈቀ የኔ ቢጤ አባትሽ ካበዳሪው ሸንጎ እጅግ ተሳቀቀ። ያጀግና ወታደር ሲያጣ ሀገር የረሳው ያብርቱ ወታደር መገፋት ያከሳው ያ የመስጠት ጌታ መቀማት ያሳሳው ከመራቡ ብዛት መጉረስ የተረሳው በእንባ ተሞሽሮ ቃል የጸነሰውን ብሶት እያማጠ የዘላለሙን ቃል የሚስቱን ቀለበት ላበዳሪው ሰጠ። አየህ አንጀት ሲታጠፍ ጉርሻው ካላነቀው፣ አስቦ ያልሰጠህን ለምን አትንጠቀው? ለካ ምን ሰንጋ ቢጋደም ከለማኝ ሰው ደጅ ደጋሽ አይበላውም ሰጩ፣ ተቀራምቶ ይበላዋል እንጂ አንቺን ነው የማናገር ባልቀመሳ አንጀትሽ አፈር ልሰሽ፣ ደጋሽ የኔ ቢጤ አገሬ ገሬ፣ መጽዋችሽ ጨረሰው፣ ለትውልድሽ ጥጋብ የጣልሽውን በሬ መንደር እየሰጠ አገር ቀሚ ትውልድ በበዛበት ዓለም አበድሮ አጥፊ እንጂ ሰጥቶ የሚያድን የለም። እኛ ምስኪኖዶች አቃቸው ተሸጦ እፍኝ ጤፍ ቢበሉ ታሪክሽን ሸጠሽ መራብ ታሪክ ሆነ ትኛለሽ አሉ። እሰይ እልል እልልልል ወትሮም እንዲኮ ነው የሞኝ ሀገር እድል። እሰይ የኔ ጀግና ጎሽ የኔ ባለድል። ሀገር ተቀምጦ ለጎጥ መፎከር ነው የቂል ትውልድ እድል። እውርናት ሀገሬ ማየቴን አፈቃት እምባላብስ ያለ አይን እየሰረቃት አየሽ ቂል ሀገሬ መቅለል ባዘመናት አርቴ መዳፍ አለም ወርቅ ሆኖ እንደማስጌጥ ትልቅ ስተት የለም። ወርቅ ልሁን ስትይ በእጅ ይዘው የሚያቀሉሽ የቂል መጽሐፍ ሸክም ታምነሽ ብትከርሚለት መዳብናት እያለ ይጠልሻልትም። ወርቅነት እንዲህ ነው የመዳብ ላይ ሸክም የትሃን ንቅሳት በቁም እየጠፉ ሲሞቱ መወሳት ዘላለም አስጌጠው ዘላለም ማስረሳት ሞልቶ የመጉደል እድል ታምኖ የመካጣጣ ርካሽ መዳፍ ላይ ውድ ሆኖ መቅለል ነው ወርቅ የመሆን እጣ ወርቅነት ሞኝ ነው ሞት የረሳው ትቢያ ወይ ገለውት አይሞት ወይ በክብር አይድን እየገፉት አንጋሽ እየሰዉት ሚያድን ከመከነ ከፋይ የበቀለች ፍሬ ባልበሰለ ትውልድ በስለሽ የምትቃጠይ ወርቅ ነሽ ሀገሬ። ወርቅ ሆይ ብልህ ሁኚ። መክበሪያውን ሳይመርጥ ማስጌጠን የሚመኝ ከድንጋይ ይረግሳል ያለ ቦታው ሲገኝ። አንቺ ጸሎተኛ የእግዜር ቅርብ ወዳጅ በተኩላዎች መንገድ የበግ ግር ይዘሽ ተያትራመች እንዲህ ነው እንግዲህ የአንቺ ዘመን ተረት። የትን ፍጭው ዱቄቱን አምጪው። ዱቄቱ ይምጣ እንጂ በየትም ፍጭ አለም ልኩ መምጣቱ እንጂ አመጣጡ አይደለም። ከነፈረ አንጀትሽ እህል ከናፈቀው ጥጋብ እየነጨ ጠግባለች ይለኛል የድልሽን ዱቄት የትም እያስፍጨ ይህ ዱቄት ሕዝብሽ ነው ያመጣጡ ፍሬ ብልጠት ያቀጨጨው ያልተራመደ እግሩ አቋራጭ ያቀጨው። ይህ ዱቄት ሕዝብሽ ነው መነሻው መፈጫው በውል ያልታወቀ ምራኝ የምትዩ አቅናኝ የምትዩ መንገድ እየሰረቀ ይዱቄት ህዝብሽ ነው የራብሽ መጽናኛ የውር ዓይንሽ ተስፋው እንኳንስ አመራር አካሄድ የጠፋው ሽንፈቱን በሰበብ እያድበሰበሰ ተስፋውን በአቋራጭ እያልከሰከሰ በአንቺ ዘመን መንገድ ጫማ ነው የሚመለክ እግር እየረከሰ ሰማሽኝ የኔ ዓለም ተጓዥ በሌለበት ደራሹ ቢበዛ መንገድ እንዳይመስልሽ አቋራጭ ሲበዛ ይኸው ተራማጅሽ ሳይደኸ እየሮጠ መንገድ ገዛው አለ ሽግሩን እየሸጠ እንዴት ያሳዝናል! ክፉ አረማመዱን ስንኩል ላደረገው መንገድ አይሳደብም እግር በባለገው ገበሬው ካልከፋ ደግ ነው አፈሩ እህል አይታበስም ጠጠር እየዘሩ ጽድቅን በነጠላው እየገመገመ ያንቺ ዘመን ካህን ንፉግ ነው የሚመርቅ ደግ እየረገመ እስኪ እንተማመን ተጎረበጠ እድል ተስፋ እየነጠቁ ስንቶች ነጋላቸው ከድሃ እንቅልፍ ላይ ህልም እየሰረቁ እስኪ እንተማመን ተነፈረ ደዌ እዥ እያፈሰሱ በምስኪን ቁስል ላይ ፈውስ እየደገሱ እስኪ እንተማመን ጎብጦ ሀገር ባጸና ሊያሽር በታመመ ጎጆውን አፍርሶ ሀገሩን ባቆመ ደም ተፍቶ ባበላ ነትቦ ባለበሰ በሚነከስ እጁ ጥጋብ ባጎረሰ ሞኝ ሀገር በፈታ ታስሮ በሰበሰ